ሰው መጀመሪያ የሚያውቀው ያፍ መፍጫ ቋንቋ አሁን ያፍ መፍጫ ቋንቋ ነር የሚያውቀው የዲጂታል ቋንቋ። ሁላችሁም ድንገት ፋና ሚዲያ ኮርፖሬት ለምን እንደመጣም ባላወቀበት ሁኔታ ለዚህ ውጤት፣ ለዚህ ድልስ አንድ ሰው ሆነው ትልቅ ሚዲያን መብለጥ የቻሉ ግለሰቦች ያሉበት ዘርፍ ሆኗል። ዲጂታል ሚዲያ ነው የዲጂታል አርበኛ ፋና ሚዲያ ኮርፖሬት በሚል ክቡር ሟዘ ጥበባት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ክቡር አቶ ጌትነት ታደሰ የኢቢሲ ዋና ስራ አስፈጻሚ ክቡር አቶ መሳፍንት የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ እንዲሁም ክቡር አቶ አድማሱ የፋና ሚዲያ ኮርፖሬት ዋና ስራ አስፈጻሚ ሁላችሁም እና ከተለያየ ተቋማት የመጣችሁ የዲጂታል ሚዲያ አመራሮች ሁላችሁም ድንገት ፋና ሚዲያ ኮርፖሬት ለምን እንደመጣም ባላወቀበት ሁኔታ እዚህ በጋራ ስለተገናኘን ደስ ብሎናል። ሰይፈ እንዳለው ጥሩ ቦታን የመጣ ነው። የዲጂታል ሚዲያው የምትሰሩበት ቦታ ላይ ነው። ፕሮግራሙ እነሱ የሚያዘጋጁት ለዚህ እናመሰግናቸዋለን። ባለፉት ጥቂት ወራት የአራቱን ሚዲያዎች የኢቢሲን፣ የፋናን፣ የኢትዮጵያ ዜና አገልግሎትንና የኢትዮጵያ ፕሬስ ድርጅትን የዲጂታል ሚዲያ አቅም የመገንባት ስራ ስንሰራ ነበረ። እንደምታውቁት እዚህ ውስጥ የተሳተፋችሁ ሰዎች ሶስት ነገሮችን በዋናነት ትኩረት አድርገን ስንሰራ ነበረ። አንዱ የሰው ኃይሉን አቅም ማብቃት ነው። ሁለተኛ ተደራሽነትን ማስፋት በሁሉም አይነት የማህበራዊ ሚዲያ ፕላትፎርሞች ተደራሽነትን ማስፋት ነው። በተለይ በማህበራዊ ሚዲያን እንደ አንድ በምክትል ስራ አስፈጻሚ የሚመራ የስራ ዘርፍ አድርገን በመፍጠር ከዛ የሰው ኃይሉን በማሟላት ከዛ ለሱ የሚሆኑ ከባቢዎችን ለማሟላት ጥረት በማድረግ ሶስተኛው ሲቀር በቴክኖሎጂ መደገፍ ሲቀር ሌሎቹን በመስራት ተደራሽነቱን ከፍ ለማድረግ የተሰራ ስራ አለ። ለሱ እውቅና ለመስጠት ነው ዛሬ የተገናኘ ነው። የእነዚህና የሌሎች ሚዲያዎች ድምር ውጤት ነው የኢትዮጵያ ሚዲያ እድገት የምንለው። ስለዚህ በተለይ እዚህ የምትገኙ የዲጂታል ሚዲያ ሰዎች የዛሬውንና የነገውን ዓለም ኢትዮጵያን በዛሬውና በነገው ዓለም የምትቀርጹ ስለሆናችሁ ከእናንተ ብዙ ነው የሚጠበቀው፣ ብዙ ስራ ይጠበቃል። እንደ ድሮው አይደለም፣ አሁን ያለንበት ዓለም ይህን እናንተ በደንብ ትረዱታላችሁ። በዋናነት ሁለት መልክ ተቀይሯል። አንድ አለም ማለት ዲጂታል ሆኗል ራሱ። ለምሳሌ ድሮ የሰው ጓደኛ በጣም ቢበዛ አስር አስራ አምስት ነው። ከዚህ በላይ ሰው ጓደኛ ሊኖረው አይችልም። ዛሬ በፌስቡክ ዘመን ግን ጓደኛ በትንሹ አምስት ሺ ነው። ስለዚህ አለም ዲጂታል ሆኗል ማለት ነው። ቀጣዩ ትውልድ ከሌሎች ነገሮች ቀድሞ፣ ሌላ ቀርቶ ከእናትና ከአባቱ ቋንቋ ቀድሞ የዲጂታል ቋንቋዎችን የሚያውቅበት ደረጃ ላይ ደርሷል። እንደ ድሮ አይደለም። ለምሳሌ ድሮ አንድ ሰው መጀመሪያ የሚያውቀው የአፍ መፍቻ ቋንቋውን ነው። አሁን የአፍ መፍቻ ቋንቋውን አይደለም የሚያውቀው፣ የዲጂታል ቋንቋውን ነው። ለምን? ገና ቋንቋ ከሚማርበት እድሜው በፊት ስልክ ያገኛል። አንድ ሕፃን ቋንቋ ከሚማርበት እድሜው በፊት ቴሌቪዥን ያገኛል። ቋንቋ ከሚማርበት እድሜው በፊት ታብሌት ያገኛል፣ በአካባቢው ስለዚህ የዲጂታል ቋንቋን እንጂ አንድ ሰው ወደፊት በአፍ መፍቻ ቋንቋነት የሚያውቀው የራሱን የብሔረሰቡን ቋንቋ አይደለም እና ምናልባት የዲጂታል ዓለሙ በጣም እየተስፋፋ ሲሄድ ይሄ አሁን በጣም የምንከራከርበት የኔ አካባቢ ቋንቋ የምንለው በሙሉ ጠፍቶ የዲጂታል ቋንቋው ዋና አፍ መፍቻ ቋንቋችን ሆኖ ያኛው ሁለተኛው ቋንቋችን የሚሆንበት ዘመን ሩቅ አይደለም። ስለዚህ በዚህ ዓለም ውስጥ እንዋኛለን ካል እናንተ ናችሁ የፋና ዋናዎቹ ሰሪዎች፣ እናንተ ናችሁ ማለት ነው። ቀዳሚዎቹ እናንተ ናችሁ ማለት ነው። የእናንተ መቅደም የፋና መቅደም ከዛ ደግሞ የኢትዮጵያ መቅደም ይሆናል። የእናንተ መዘግየት ደግሞ የፋና መዘግየትና የኢትዮጵያ መዘግየት ይሆናል። ስለዚህ ለዚህ እውቅና ለመስጠት ነው እዚህ ዛሬ የስራ ኃላፊዎቹ የተገኘ ነው። በርቱ። በቀጣዩ ጥቂት ወራት የፋና የዲጂታል ተደራሽነት ወደ 10 ሚሊዮን ወደ 20 ሚሊዮን ይደርሳል ብለን ነው ተስፋ የምናደርገው። ለዚህ የሁላችሁም የፕሬስ ድርጅትም የኢትዮጵያ ዜና አገልግሎትም የኢትዮጵያ ቴሌቪዥንም የሌሎቹ ሚዲያዎች ድጋፍ እስከዛሬ ድረስ አልተቋረጠም ወደፊትም አይቋረጥም እንደ አንድ ተቋም ነው እየሰራን እዚህ ደረጃ የደረስ ነው ሌሎችም የኢንሳ የአርቲፊሻል ኢንቴሊጀንስ እና ሌሎችም ተቋማት አብረውን እያገዙን ነው እየሰራን ያለ ነው የነሱ እገዛም የሌሎች ሚዲያዎች እገዛም ጨምሮ እርግጠኛ ነኝ ወደፊት የተደራሽነቶቻችንን በአስርና በሀያ ሚሊየን የምንለካበት ጊዜ ሩቅ እንደማይሆን ተስፋ አደርጋለሁ። በርቱ ለማለት ነው እዚህ የተገኘ ነው። የሰራችሁት ስራ በዚህ ደረጃ አድጎና ለውጤት በቅቶ ማየት በጣም የሚያስደስት ነገር ነው። ስራው ደግሞ ለግል የሚሰራ አይደለም። ስራው ለሆነ ተርታ ነገር የሚሰራ አይደለም። ከዛ ይልቅ ለሀገር የሚሰራ ስለ ኢትዮጵያ የሚሰራ ስለሆነ ለዚህ ውጤት ለዚህ ድል ስለበቃችሁ ለአርበኝነታችሁ ራሳችሁን በድጋሚ አመስግኑት። በዚህ ደረጃ ይሄ ውጤት እንዲመጣ እንድታውቁት ማለት ነው። እናንተ የመረጃ ሰዎች ስለሆናችሁ ማወቅም ስላለባችሁ እና በምን ያህል ትኩረት እየተሰራ እንደሆነ እንድትረዱት ስለሚያስፈልግ ነው ማነሳው። ይሄ ስራ ውጤት ላይ እንዲደርስ ቅድም ዳኒም ሲያነሳ እንደነበረው በጣም በከፍተኛ ደረጃ ከመጀመሪያው ጀምሮ የሚዲያ አመራሮችን በጋራ ያለንን ነገር እንድናዋጣ በማድረግ የሌሎች ተቋማትም እንደ አርቲፊሻል ኢንቴሊጀንስ አይነት ተቋማት አቅም እንዲጨመርበት በማድረግ ሂደት ውስጥ መዋዘ ጥበባት ዲያቆን ዳንኤል ክብረት ያደረገው አስተዋጽኦ በጣም በጣም ትልቅ ነው እና እኛ ጋር ኢቢሲ ላይ ያመጣነው ውጤት አለ። ከዛ ዛሬ እዚህ የመጣ አለ። ሌሎች ተቋማት ኢዚያም ላይ ፕሬስም ላይ እየመጣ ያለው ውጤት አለ። ለዚህ መሳካት ትልቁን ድርሻ የሚወስደው መዋዘ ጥበባት ዲያቆን ዳንኤል ክብረት ነው እና እንድታመሰግኑት ጠይቃችኋለሁ። እንበርታ፣ በደንብ እንስራ። ፋናም ውስጥ ያለው ኢቢሲም ውስጥ ያለው ኢዚያም ውስጥ ያለው ፕሬስ ውስጥ ያለው እና ሌሎች ሚዲያዎች ላይ ያለውን አቅም ስናስተባብረው ምን አይነት ውጤት እያገኘ እንደሆን አይታችሁታል ሶ ይህንን በደንብ ማስፋት ያስፈልጋል ትልቅ ኤክሰለንስ ነው ያላችሁ ፋናዎች የምትሰሩት በጣም ያኮራ ስራን የምትሰሩት ይህንን በደንብ የያዙ ከኛ ልጆች ጋር ብዙ ጊዜ ዲስከስ እናደረጋለን እናያለን የውጩንም እናያለን የሀገር ውስጡንም እናያለን እንተባበራለን እንወዳደራለን እንደምታውቁት አይደለም ስለዚህ ቺ በደቂቃ የመቀዳደሟን ነገር እንዴት እንደምንሰራው ታውቃላችሁ አሁን በቅርብ የተሰጠም አንድ መግለጫ አለ። አስር ሰከንድ አምስት ሰከንድ ሰላሳ አርባማ ብዙ ነው። ምን አይነት ልዩነት እንደሚያመጣ አይታችሁታል ማለት ነው። ስለዚህ በጣም በጥራት በፍጥነት፣ በቀዳሚነት መስራት ያስፈልጋል። አሁን ፌስቡክ ላይ ያለውን ኤክሰለንስ ዩቲዩብ ላይ ያለውን ኤክሰለንስ ወደ ሌሎቹ ማስፋት ይኖርባቸዋል። አሉ ጅምሮች አሉ። በጣም እየተሰራ ነው ያለው፣ ግን ሁሉንም መድረክ መያዝ ያስፈልጋል። ወጣቶች ናችሁ ደግሞ እዚህ ማያችሁ ብዙዎቹ ከመሪዎቻችሁ ጀምሮ ብዙ ወጣቶች ያሉበት ስለሆነ ሁሉንም ፕላትፎርም በደንብ መያዝ ያስፈልጋል። አሁን እየሰራን ባለነው ስራ በዚህ ሶስት አራት ወር ጊዜ ውስጥ እየሰራን ባለነው ስራ አይታችሁ ከሆነ የሜይንስትሪሙን አጀንዳ በተለያየ ቅርጽ ቲክቶኩም ላይ ኢንስታግራሙም ላይ ሌላውም ላይ ሌላውም ላይ ማድረግ ችለናል። ይሄ ማለት ምንድን ነው? የኢትዮጵያ እውነት በሁሉም አቅጣጫ እንዲገለጥ የማድረግ አቅም እንዳለን የሚያሳይ ስለሆነ እኔ ለሀገራችሁ ለተቋማችሁ ብቻ አይደለም ከዛ ያለፈ ለሀገራችሁ ለምታደርጉት ጥረት አመራሮችንም ባለሙያዎቹንም በጣም ማመስገን እንፈልጋለሁ። በድጋሚ እንኳን ደሳለ ዘመኑን መስሎ መጓዝ ከሁሉም በፊት ለሚዲያ በጣም ጠቃሚ ነው ብዬ አስባለሁ። ሚዲያ ሁሉን ነገር ይመራል፣ ቴክኖሎጂ፣ ፈጠራ የተለያዩ ነገሮችን እና እሱ ነው ተቀብሎ ሌላውን መቀየር ያለበት። ብሮድካስቱም ህትመቱም፣ ሁሉም ሲጠቀመው የነበረው በነባር መልኩ ነው እና ከሚዲያ ይልቅ ግለሰቦች በቀላሉ እሱን ቴክኖሎጂ ተዋህደውት ግለሰቦች እየመሩ ነው የኖረው። ብዙ ሚሊዮን ፎሎወር ያላቸው ግለሰቦች፣ ብዙ ተጽዕኖ ፈጣሪ የሆኑ ግለሰቦች፣ አንድ ሰው ሆነው ትልቅ ሚዲያን መብለጥ የቻሉ ግለሰቦች ያሉበት ዘርፍ ሆኗል ዲጂታል ሚዲያ እና አሁን ቢዘገይም ግን ዘገየ ሊባል አይችልም። አሁን ባለንበት ደረጃ ተቀብለን ድሮ እንደነበረው ኮንቴንት በአንድ ሞኖፖሊ በብሮድካስት ወይም በህትመት ሚዲያ ወይ በሬዲዮ በእንደዛ ነበረ ሴት የሚደረገው የአንድ ሀገር አጀንዳ፣ የአንድ ሀገር መረጃ፣ የአንድ ሀገር ነባራዊ ሁኔታ የሚበየነው በሚዲያ ነበረ። እና አሁን በግለሰብ ተነጥቆ የነበረው ለማስመለስ እንቅስቃሴ እያደረግን ነው። የእንቅስቃሴ ውጤት እያፈራ መሆኑን እያየን ነው። በአጭር ጊዜ ውስጥ አንዱ ፋና ነው። የፋና ዲጂታል ቲም የፋና ሚዲያ ኮርፖሬት በሰራው ስኬታማ ስራ፣ ቅድም እሳቸው እንደገለጹት የሚዲያ ተቋማት ህብረት ፈጥረው ፋና ላይ የመጣው ለውጥ ወደ ሌሎችም እየተስፋፋ እንዲጋባ ለማድረግ ለማመስገን ነውና ይሄም ምስጋና በዚህ መልክ አደለም። ምን ቋጨው? አራቱ ተቋማትን ጨምሮ ክቡር መዋዘ ጥበባት ዲያቆን ዳንኤል ክብረት ማለት ባሉበት ሰርፕራይዝ እናደርጋለን ማለት ነው። እንኳን ደስ አላችሁ አራት ሚሊዮንን ስላለፋችሁ የዲጂታል አርበኛ ፋና ሚዲያ ኮርፖሬት በሚል የተዘጋጀች አጭር ማናት ትንሽ